እኔም ነው ይመስለኝ፣ በጣም ነው እውነት ደስተኛ እንጃ። በቃ አሁን በቃል ናቲም ምንድሮ ይነሳል ማለት ነው፣ ናቲም ይነሳል ኢንሻ አላህ። ማህሌትም ሆ በስንት ጊዜዋ እንግዲህ አየራየች ማለት ነው፣ ታፍና ቁጭ ባለችበት እስቲ። ስንት ስንት ነገር በስንት በስንት አቤት! በሷ በሷ ና በናይቲ ስንት ሰው ቆሰለ፣ ስንት ሰው በጩቤ ተወጋ። ስንት ሰው ሊገደል የተፈለገ ህዝብ ሁሉ ማለት ነው። አሁን እንኳን ደስ አላችሁ ማለት ነው። እንደዚሁ ደግሞ እንትን ከነ ዘላለም ሆናችሁ ታጠገቡ ሆናችሁ የምትጠብቁት ካሜራ ይዛችሁ የምትቀርጹትን እናንተም የተሯሯጣችሁም ሁሉም እናንተ ማመስገን እንፈልጋለን። እናንተም አላ ይስጣችሁ ደጀዛችሁ አላ ሄር ማለት ነው። አላ ይክፈላችሁ ማለት ነው። የነገ የራሳችሁ ተስፋ ነው ያስቀመጣችሁት ማለት ነው። ይህን የሰራችሁ ስራ በጣም አሪፍ ስራ፣ በጣም ጥሩ ነገር የራሳችሁ የዘራችሁ የሚሰራ ማለት ነው ያስቀመጣችሁት። እና ዛሬ እንግዲህ የማይደሰት ሰው አለ ብዬ አላስብም። በጣም የተደሰትኩት ወላይ በነገራችን ላይ ማለት ነው። ሰው ስንት መከራ ላይ አልፎ ስንት መከራን ተሻግሮ የዚህ ሲያበቃው ለዚህ ሲገናኝ ምን ይመስላችኋል? ምንስ ይሰማችኋል ማለት ነው። እና አልሐምዱሊላህ ወላሂ፣ በአላህ ተስፋ አይቆረጥም። በአላህ ተስፋ አይቆረጥም። የሰው ልጅ ተስፋ ቆርጫለሁ ይላል ግን አይቆረጥም ማለት ነው። እናንተ ዋና ልባችን ጥሩ መሆን፣ ጥሩ ማሰብ፣ ቀንነት ማሰብ ነው ላችኋለሁ። እንግዲህ ይሄ ሁሉም የሰራ ናቲ ራሱ ሰው ሁሉም አጠገቡ ሲመጣ ሁሉም መስፍን መስፍን ፍታኝ ፍታኝ ያለ ነው እንግዲህ እዛ ጊዜ እንዴት እንዳስቸገረው ዶክተሮቹ ደግሞ ሲጠየቁ ወላሂ የናቲ ነገር በጣም ነው እንጃ የዛሬም ተወርቶ አያልቅም ማለት ነው። ወገቡ ሁሉም እንደዚህ እንደ ቆሳሰለ ሁሉም ሰውነት ሁሉም እንደቆሳሰለ ብዙ ነገር እየተናገሩ ነው። እንግዲህ አሁን ደግሞ እሱም ገና አንተረጋጋም አንተረጋጋም ያው ሆስፒታል ነው ያለው፣ ግን ሰው ሁሉም ሲያይ ማለት ነው አሁን ሉሉ ሲያይ፣ አንተ መስፍን ፍታኝ መስፍን ፍታኝ አንተና እያያችሁ፣ መጥፎ ያደረገው ሰው ይሆናል አጠገባችሁ፣ በእንቅልፋችሁ ይመጣል ማለት ነው። መጣበት ማለት ነው። እንደ እንዴት እንደሚን እንደሆነ ብታዩት እንደ ቪዲዮን እስከ መጨረሻ አዩት ማለት ነው። በጣም የሚገርም እውነት ይሄን ነገር ማለት ነው ተከታትላችሁ ሁላችሁም ሼር ላይክ አድርጋችሁ እናንተም ብትከታተሉት ይሄን ነገር ትምህርት ይሆናችኋለሁ ብዬ አስባለሁ። ወላሂ ሁላችሁም ማለት ነው። እና በጣም ነው የሚገርመው፣ በጣም ነው የሚገርመው። ወላሂ የዛሬ ነገር ማለት ነው። ሁለቱም አክስት ዮም እንግዲህ ማህሌት ናይት እንደተገኘ አንተ ነገራትም ነበር። ገና ዛሬ ነው ተነገራት የዘላለም እናት የሉሉ እናት ያመጡላት ጥበብ ለብሳ ነው ዛሬ የመጣችው ማለት ነው። በጣም ነው የምናመሰግነው። እሷ እሷም ራሱ በእግሯን እንዲርግጣ መሄዱ ራሱ በጣም ትልቅ ተስፋ እና የሰው ልጅ ወላሂ ተስፋ መቁረጥ አያስፈልግም ማለት ነው። የሰው ልጅ ተስፋ አይቆርጥም። እናንተ ምንም ቢሆን የሰው ልጅ ወላሂ አንድ ጊዜ ፈጣሪ ፊት ሳይመልስለት አላፊት ሳይመልስለት አይቀርም ማለት ነው። እናንተ ቢቻልባችሁ ጥሩ ጥሩ ነገር ያስብ፣ ሆዳችሁ ጥሩ ነገር ያስብ እና ከእንግዲህ አልፈዋል፣ ይሄ ሁሉ መከራ አልፈዋል ማለት ነው። ከእንግዲህ ተመልሶ ይመጣል ብላችሁ እንዳታስቡት፣ እንዳታስቡት። አሁን አሁን ደግሞ የምታስቡት ምንድን ነው? ይሄ ወንጀል የሚሰራ መስፍን የሚባል ተባባሪዎች ተሱ ጋር የሚሰሩት ሁሉ ዋና መስፍን ነው። እነሱ እኮ ምንም ያጡ ምንም ሜዳ ላይ የወደቁ ጎዳና የወደቁ ሰብስቦ ብር ሰጥቷቸው እንደዚህ አይነት ድርጊት ውስጥ ያስገባቸው ነው። ሳይወዱ በግድ ማለት ነው። እንደዚህ ሳይሆን እኮ መስፍን የሚያውቅ ነገር ቢሆን ማለት ነው መስፍን የሚያውቅ ነገር ቢሆን እንደዚህ ሳያደርግ ምን መስራት ነበረበት? እነዚህ የተቸገሩትን ባለውን አቅም ሰጥቶ መሸኘት እነዚህ የሆነ ስራ ቢያስይዛቸው ጥሩ ነበረ። ግን እሱ ተንኮል ነገር እያስተመራቸው መጥፎ ነገር እያስተመራቸው ህይወታቸው ላይ ሌላ ነገር እየገባባቸው እና እንደዚህ እንደዚህ ነገር እያረገ ማለት ነው። መስፍን በጣም በጣም እውነት አንተ ሰው አይደለህም፣ አረመኔ ነህ ማለት ነው። እርኩስ ነህ ማለት ነው። ሴጣንም ስለሆንክ ነው። እሱ ራሱ ልጁ ሰው ሲመጣ እየጮኸ ነው ማለት ነው። እየጮኸ ነው ሰው ሲመጣ ሁሉም እየጮኸ ነው። መስፍን ልቀቀኝ፣ መስፍን ፍታኝ፣ መስፍን ልቀቀኝ፣ መስፍን ፍታኝ ያለ ማለት ነው። ሉሉ ናይት ዛሬ ቀን በጣም ነው ደስ ያለኝ። እንኳን ደስ አላችሁ። ወላይ ሲያለቅሱ እና ራሱ ወንድሜ ነው እያስታወስኩት ማለት ነው። ወንድሜ ነው ያስታወስኩት እውነት፣ በጣም እንጃ፣ በጣም ነው ደስ ያለኝ ማለት ነው። አልሐምዱሊላ፣ እንኳንም ለዚህ ያበቃችሁ ከዚህ ሁሉ መከራ አርፋችሁ። የሰው ልጅ መከራ ማለፍ ማየት፣ ችግር ማየት በጣም ጥሩ ነው ማለት ነው። ለምን ትምህርት ይሆናችኋል ወደፊቱ ማለት ነው። እንግዲህ ቤተሰቦቼ ወላይ ገብታችሁ ብሰም ብታዩዋቸው፣ ማለት ነው። እኔ እንዶ ጫፍጫፉ ነው የምነግራችሁ፣ ጫፍጫፉ ነው ቪዲዮ እንዳይረዝምባቸው የምነግራችሁ ማለት ነው እንጂ በጣም ታሪክ ነገር፣ በጣም ታሪክ እውነት፣ ወደፊቱ ራሱ ትምህርት የሚሆን እንጃ እኔ ወላሄ በጣም ነው ያለቀስኩት ሲገናኙ ማለት ነው። አክስቲዮ ራሱ አላስቀምጥ ብላኛለች ማህሌት ወንድም እያለች አለች። እንግዲህ ዛሬ ነው ገና ሱፐራይዝ የተደረገች ማለት ነው። የወንድም ናፍቆት ደግሞ አይወጣም። ወንድም በጣም ነው ወንድም፣ እኔ የአባት ተከታይ ነው ወንድም። እኔ እንጃ ሁሉም ወንድም ይላል፣ ግን ወንድም የተለየ ነው ማለት ነው። እንደዚህ ደግሞ ለአባቱ አንደኛ ብቸኛ ነው፣ እሷም ለእናቷ ብቸኛ ናት። እና እንደዚህ ሆኖ ሲገናኙ ደግሞ ምን ይሰማቸዋል ማለት ነው። ወላይ በጣም ነው ደስ ያሉኝ እውነት። አልሐምዱሊላህ፣ አልሐምዱሊላህ። ወላይ የአላህ ምስጋና ይገባዋል ማለት ነው። እነዚህ እንደዚህ ሆኖ እናቲ ማን ያገኘዋል ተብሎ ነበር። ማንም አያገኘውም ተብሎ ነበር። ማህሌት ሴት ልጅ በሴት ሆና ደግሞ በሴት እስቲ ሴት ልጅ ወንድስ ይቋቋማል ማለት ነው ሴት እንደዚህ አይነት ነገር ሴት ልጅ ብዙ እሷ ደግሞ ብዙ ነገር ነው የደረሰባት ብዙ አደጋ ነው የደረሰባት እሷ ማለት ነው ወላ ያላሰበችው ብዙ ሰው ነው እንትን ያለባት ግን አላ የስራ ውስጡ መስፍን አቶ መስፍን የሚባል ሰውየው የስራ ውስጡ የእሱ ተባባሪ የሆኑት ሁሉም የስራቸውን ይስጣቸው ማለት ነው ሌላ ምንም ማንንም ሰው የስራ ስራው ራሱ ይሰጠዋል ማለት ነው። ጥሩ ነገር የሰራ ጥሩ ነው፣ መጥፎ ነገር የሰራ መጥፎ ነው። ግን ልቦና ቢሰጣችሁ ጥሩ ነበረ። ልቦና ሰጥቷችሁ ወደ ጥሩ ነገር ጥሩ መልካም ስራ ላይ ብትወጥቁ ጥሩ ነበረ። እንደዚህ አስጠያፊ ስራ ላይ እንደዚህ የሰው እንትን የምታረጉት ላይ ባትገቡ አመራጭ አረጋለሁ ማለት ነው፣ እኔ በበኩሌ ማለት ነው። እና እውነት በዚህ አይነት ዘላለም ሉሉ የናትሪ ቤተሰብ እንደዚህ ካሜራ የምትይዙት ተነሱ ጋር ደግሞ የምትራራጡት ተነሱ ጋር እንደዚህ በትናንትና አንድ ወንድማችን እንደዚህ በጩቤ ተወቅተዋል። እንግዲህ የናትሪ ብሎ ማለት ነው እሱ ለማትረፍ ማለት ነው። እንግዲህ አንዱ ደግሞ የደረሰበትን ስቃይ የደረሰበት መከራ ተናግሯል ማለት ነው። እንግዲህ ያላህ ደግሞ ወላሂ ምን እንጃ አንድ ጊዜ ይህ ሁሉም ታሪክ ሊያሳይ ይሆናል። ይሄ ነገር ያደረገው ማለት ነው እና ቤተሰቦች፣ የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁት እንግዲህ ሼር ላይክ በማድረግ አበረታቱኝ እኔም ማለት ነው እና በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ሌሊት ይሆንላችሁ። መልካም ምሽት ይሆንላችሁ። እወዳችኋለሁ።